ስልጣነ ክህነት ያለው የሚጸልየው ስልጣነ ክህነት የሌለው ምእመን የሆነ ከሴትም ወንድም ማለት ነው፣ መጸለይ ይችላል ወይ? ብፀንስ ቆረበው መጋባት ይችላሉ? እያሳሳተ እያበላሸ እንዳይጸለየ ካልቻለችስ አስተምራ መምጣት ካልቻለ፣ ይሄ አዋጅ እስኪታወጅ ድረስ ቁመው የራሳቸው ቦታ ይሰጣቸዋል። ከዚያ ላይ ቁመው ያስቀድሳሉ፣ ጸሎት ይሳተፋሉ። በዚህ ሰዓት ግን ይወጣሉ። ለምን? በስመአብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰላም ተመልካቾቻችን፣ እንዴት አላችሁ? ይህ ዋካ ብርሃን ሚዲያ ነው። በዋካ ብርሃን ሚዲያ ከሚተላለፈው ግብረባከውስጥ የተሰኘ መርሃ ግብራችን ይዘን ቀርበናል። ዛሬ በኮሜንት የጠየቃችሁንን ጥያቄዎቻችሁን እንዲመለሱ መምህር ጋብዘናል። የምታውቋቸው መምህራችን መምህር የኔታ ያቢ ሽፈራው የባህር ዳር ደብረ ምረት ቅዱስ ኪዳነ ምረት የትርጓሜ መጽሐፍት መምህር ናቸው። መምህራችን እንኳን ደህና መጡልን። እንኳን ደህና ቆያችሁኝ። ወደ መጀመሪያው ጥያቄ አልፋለሁኝ። መምህር ሁለት ጓደኛሞች በእጮኝነት እያሉ ከጋብቻ በፊት በፊት ድንገት ገጥሟቸው ብፀንስ ቆርበው መጋባት ይችላሉ? መልካም አጭር መልሱ ይቻላል ነው። ግን እንዴት ይቻላል ነው? እንዴት ነው ይቻላል? እጮኛሞች ክርስቲያኖች ናቸው። ትዳር የተፈቀደ ነው። ራውሶ በኩል ይሄ ነው የሚለው፣ ቅዱስ ጳውሎስ ትዳር፣ ጋብቻ መልካም ነው፣ በእግዚአብሔር እንደተፈቀደ እግዚአብሔር የፈጠረን እግዚአብሔር የሰራን ያበጃጀን ፍጥረታትን እና ጋብቻ እውነት ነው፣ ቤተ ክርስቲያን የተፈቀደ ነው። ግን ቅድመ ሁኔታዎቹ አሉት። የእጮኝነት ጊዜ የሚባል አለ፣ ሶስት ዓመት እንደ ፍትሐ ነገሥት ሶስት ዓመት ተብሎ የተቀመጠ አለ። ከዚያም ሊያንስም ከዚያም ሊበልጥ የሚችልበት አጋጣሚ ይኖራል። ይሄ ግን የእጮኝነት ዘመን፣ የመተጫጨት ዘመን ነው። መተጫጨት፣ እጮኝነት ዘመን ማለት በሃይማኖት መመሳሰላቸውን በስነ ምግባር መቻቻላቸውን በትዳር ህይወት ትሆነኛለች ትሆነኛለህ የሚባባለውን የሚገማገሙበት ዘመድ አለመሆናቸውን የሚያውቁበት የሚያጣሩበት እሱ ዘመን ማለት ነው። ስለዚህ በዚህ መልኩ በዚህ እያሉ ግን ድቀት ያገኛቸዋል ሰው ከመሆኑ ጋር ተያይዞ ወጣትነት ጊዜ የሚይዞት ድቀት ሊገጥማቸው ይችላል። ይሄ ማለት ይሳሳታሉ፣ ዝሙት ይፈጽማሉ፣ ፅንስ ይፈጥራል እና በዚህ ሰዓት ምንድነው የሚሆኑ ከተባለ ንስሐ ይገባሉ ለሰሩት ኃጢያት ንስሐ ይገባሉ። ድቀት አግኝተናል ዝሙት ፈጽመናል ብለው ድቀት የገጠማቸውን ኃጢአት ለመምህረ ንስሐቸው ይናዘዛሉ። ከዚያ በኋላ ቀኖናቸውን ሲፈጽሙ ቆርበው በቁርባን በጸሎተ ማዕሰባን ቆርበው መጋባት ይችላሉ። ከዚያ በፊት ግን እጮኛሞች እንጂ ባልና ሚስትም አይደሉም። ያኛው የተጸነሰውም እንኳ ከመጋባታቸው በፊት ቢወለድ የባለትዳር ልጅ አይደለም የሚባለው። ስለዚህ በዚህ መልኩ ቆርበው መጋባት ይችላሉ። እግር መንገዱን ይህን ጥያቄ አብሬ አብሮ ቢመልሱልኝ፣ አንዲት የጸነሰች ሴት እስከ መቼ ነው መቁረብ የምትችለው? ስጋው ደግሞ መቀበል የምትችለው እስከ መቼ ነው? እሱ እስከ ቻለችበት ድረስ ትቆርባለች። አራስ በሆነች አራስ ስትሆን ጀምራ ነው የሚከለከለው። ርሳት ይገጥማታል እንዲህ ይገጥማታል ተብሎ ነው እንጂ ስትጸንስ አንዳንድ ቦታ ላይ ጸበላ ትጠጣም እንዲትል የሚባል አጋጣሚ ከአንዳንድ ሰዎቹ ይሰማሉ። ይህ ግን ምንም የሚከለክላት ነገር የለም፣ እሷ ከቻለች ሴቶቹ የመውለጃ ጊዜያቸው ሲደርስ መቀመጥ መነሳት ያቅታቸዋል። መቆዝ መንቀሳቀስ ይሳናቸዋል። በጣም የሚደክሙበት ዘመን ነው። ከዚያ ጋር ተያይዞ የማትችልበት ደረጃ ከሆነ ራሷን አትጠቅሟ የምታውቀው እንጂ የምትችልበት ደረጃ ከሆነ ህዳ መቁረብ ትችላለች። ቤተ ክርስቲያን ህዳ መቁረብ ምክንያቱም፣ እናት አባቶቻችን ስራ ሲሰሩ ውለው እኛን ወልደውናልና ስራ ስትሰራ ውላ እናት ትወልዳለች። ስለዚህ አቅም ካላት ዛሬ ሆኑ ቆርባ ነገ መውለድ የምትችልበት አጋጣሚ ሊኖር ይችላል። ምክንያቱም አይከለከልም በዚህ ጸበልም ትጠጣለች። በነኛው ነገር መንፈሳዊ አገልግሎቶችን መሳተፍ ትችላለች። ከዚያ በኋላ ነው የምትከለከለው። መልካም፣ እግዚአብሔር ይስጥልኝ። አሁንም ተመልካች የጠየቁን ጥያቄዎችን ነው ዛሬ የምናይ። ለወደፊቱም ተመልካቾቻችን ያልገባቸውን ጥያቄዎች፣ ማወቅ የምፈልጓቸውን ጥያቄዎች ሁልጊዜም በኮሜንት አስቀምጡልን። ከዛሬ ጀምሮ እንደ እግዚአብሔር በጎ ፈቃድ ጥያቄዎቻችሁን እያመጣን መምህራነ ቤተክርስቲያንን እየጋበዝን እንዲመልሱ እናደርጋለን። ይህን ጥያቄ በኮሜንት ላይ ተመልካቾቻችን የጠየቁን ጥያቄ ነው። ወደ ጥያቄው ልለፍ። መምህር መጽሐፈ ቅዳሴን ስልጣነ ክነት የሌለው ሰው መጸለይ ይችላል ወይ? በአጭር ቃል የዚህ መልስ ይችላል ነው። ስልጣነ ክነት የሌለው ጸሎተ ቅዳሴን ቅዳሴ ማርያምን ሊሆን ይችላል ማንኛውንም ሊሆን ይችላል። ይህን መጸለይ ይችላል። አዎ፣ ባጭር ይችላል። እግር መንገዱን ስልጣነ ክነት ያለው የሚጸልየው ስልጣነ ክነት የሌለው ምዕመን የሆነ ከሴትም ወንድም ማለት ነው የማይጸልየው ጸሎት አለን በጸሎተ ማህበር ካልሆነ በስተቀር በግል ጸሎት ማንኛውም ሰው ክርስቲያን የሆነ ሁሉ ማንኛውም ጸሎት መጸለይ ይችላል። የተማረው ከሆነ የሚያውቀው ከሆነ ሳይገባው ሳያውቀው ሳይገባው ማለት እያሰሳተ እያበላሸ እንዳይጸልየው ነው እንጂ የተማረውን ጠንቅቆ የሚያውቀውን መጸለይ ይችላል፣ እሱን መጸለይ ይችላል። በጸሎተ ማህበር የሆነ እንደሆነ በቅዳሴ በኪዳን ሊሆን ይችላል። ሊጦን መስተብቁ ሲል ካህኑ ብቻ ነው የሚለው፣ ዲያቆኑም አይጸልይ በዚህ ያንን ጸሎት በጸሎተ ቅዳሴ ጊዜም ሰላም ለኩልክሙ የሚለውን አሃዱ የሚለውን የካህን ጸሎት የሚባል የስራዩ ካህን የሚለው አለ። ስለዚህ ስራዩ ካህን ያለውን ንፍቁ ካህንም ማለት አይችልም። በዚያኛው በጸሎተ ማህበር ሰዓት እንኳን ምእመኑ፣ ዲያቆኑ የማይለው ካህኑም ራሱ ከስራዩ ካህን ውጭ ሌላው ካህን የማይለው የጸሎት ክፍል አለ። በኪዳን ሰዓትም ልክ በተመሳሳይ ካህኑ የሚለው አለ። ዲያቆኑ ሊለው የማይችል እንኳን ምእመኑ ማለት ነው በዚህ ተንሰው ለጸሎት ዲያቆኑ ይላል። ካህኑ ተንስው ለጸሎት አይልም። ምዕመኑ ተሳለን ነው የሚለው። ካህኑ ሰላም ለኩልክሙ ሲል ሌላ ማለት አይችልም። ካህኑ ብቻ ነው ስራዩ ካህን ይለዋል። ይህን ሲል ህዝቡ ምስለ መንፈስ ከብሎ ነው የሚቀበለው። እንዲህ አይነት የጸሎት ማህበር ላይ ራሱን ስርዓተ ቤተክርስቲያን እንደተቀመጠው ይካ ይህ ማለት ካህኑ ይህን ይበለው፣ ይዲ ዲያቆኑ ይህን ይበለው፣ ይህ ይላል ህዝቡ ይህንን ይበል ማለት ነው። በዚያን ሰዓት ይህን ማለት ይችላል፣ ይከለክለዋል። ይሄ በግል ጸሎት ጊዜ ግን ማንኛውም ክርስቲያን የሆኑ መጸለይ ይችላል። አባቶቻችን መተርጉማን ሲተረጉሙ ቅዳሴ ማርያም ወይም የእመቤታችን ቅዳሴ ሲተረጉሙ አባ ሕርያቆስ የደረሰውን ድርሰት ሲተረጉሙ እንዲያውም የአባ ሳሙኤል ልጅ የሆነ በዋልድባ ነው የሚለው የአባ ሳሙኤል ልጅ የሆነ ሳሙኤል በዋልድባ ይኖረ ስለሆነ እሱ የእሱ ልጅ የሆነ ሁሉ ይህንን ቅዳሴ ማርያምን በመጽሐፉ ዳር ጽፎ ሁሉ ማንኛውም ሰው ይጸለየዋል። እመቤታችንም ቃል ኪዳን ሰጥተዋለች። አንተ ከገባህበት ውሳጤ ምንጡ ላይት አገባዋለሁ አንተ ያገኘውን ክብር ሁሉ ሰጠዋለሁ። ውዳሴን ቅዳሴን አንድ አድርጎ ውዳሴን ከቅዳሴ ቅዳሴን ከውዳሴ አንድ አድርጎ የሚደግም በአንተ የማተማጸኖን ሁሉ እንዲህ አደርግልሃለሁ ብለዋለች። ቃል ኪዳን ከሳሙኤል ጋር እንዲ አድርጋለች ማለት። ይሄ ማለት በሌላ አነጋገር ምንድን ነው? ቅዳሴ ማርያምን መጸለይ ይቻላል። ቅዳሴ ማርያምን እኔ መጸለይ ይችላለሁ። አሰረክነት ላይ ነው። ዲያቆን ምመን ብሆን ፍጹም ፍጹም ምመን ብሆን ቅዳሴ ማርያምን መተርጎም መጸለይ ይችላለሁ። ሌሎቹንም የጸሎት መጻሕፍት በግሌ መጸለይ ይችላሉ። እንደ ማህበር ቅድም እንዳልኳችሁ የሚከለክል ይከለክለናል። ስለዚህ በተለምዶ ነው፣ በተለይ ኪዳንን ሊጦንን ካህናት ናቸው የሚጸልዩት፣ ከዛ በኋላ ያለውን ደግሞ ምዕመናን የሚጸልዩት ጸሎት ተብሎ የሚካፈለው በተለምዶ ነው ማለት ነው። እንደዚ ነው ሊሆን እሺ። እግዚአብሔር ያክብርልኝ። አንድ አዲስ አማኝ ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደመጣ መጀመሪያ ማድረግ ያለበት ምንድን ነው? አሁን ይህን ጥያቄ አንድ አዲስ አማኝ ወደ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መጥቶ መጀመሪያ ማንን ነው ማግኘት ያለበት? አካሄዱ መንገዱ ምንድን ነው? በእርግጠኝነት አዲስ አማኝ ለሆኑ ወደ ክርስትና መምጣት ፈልገው መጀመሪያ ማናገር ያለባቸውን ሰው በማጣት የሚጨነቁ ብዙ ሰዎች ስላሉ ከሱ አኳያ ቢመልሱልን መምህራችን። መልካም ምኞት ነው። የእግዚአብሔር ጥሪው ብዙ ነው። እግዚአብሔር ሊቀጣን ዘንድ ሳይጠራ አይቀጣን። ጥሪው ደግሞ በብዙ መንገድ ነው ድንጋዩን አስነስቶ ሊጠራን ይችላል። ዛፉንም አስነስቶ ሊጠራን ይችላል እግዚአብሔር እና የእግዚአብሔር ጥሪው ብዙ ስለሆነ፣ ከአማንያን ከእስልምና ቤት ሊሆን ይችላል፣ ከመናፍቃን ከየትኛውም ቤተ እምነት በእግዚአብሔር ጥሪ ይመጣሉ። ጥሪው ብዙ ስለሆነ በዚያ ጥሪ መሰረት ወደ ኦርቶዶክስ ተዋህዶ ቤተክርስቲያን የሚመጡ ቀጥታ ሲመጡ ይሄ የእግዚአብሔር ጥሪ ደርሷቸው በአንድም በሌላ መንገድ ደርሷቸው ሲመጡ መጀመሪያ ሊያገኙት የሚገባ የቤተ ክርስቲያንን ሰው ነው። የቤተ ክርስቲያንን ሰው ማለት በትምህርት የበሰሉ መምህራን የሆኑትን መልሰው የማያስሸማቅቁትን የሚያስደነግጡትን ሰዎች ማግኘት መቻል አለበት። አንዱን ምዕመን ወይም አንድ የሆነ ሰው በቃ ትምህርት የሌለውን ሰው ቢያገኘው እንዳትነካኝ ሁሉ ብሎ ሊያስሸማቀቀው ይችላል። ከሌላ ከእስልምና እምነት ነው የመጣው፣ እንዳትነካኝ አንተማ በቃ የረከስክ ነህ ብሎ ሊያስደነግጠው ሁሉ ይችላል። ስለዚህ መጀመሪያውንም ጥሪ ስደርሰው ማድረግ ያለበት የተማሩትን ሰዎች ቢያገኛቸው ካህናቱን ሁሉ የተማሩትን። እንዴት ያውቃል? አሁን አዲስ አማኝ ሲሆን ማን ይማር ማን የቤተክርስቲያኗ ሰው ይሁን አያውቅም። ከሱ አኳያስ ይቅርታ መምህር፣ እሱ ትክክል ነው። አሁን መቼስ እግዚአብሔር ጥሪውን ሲጠራ አንዳንድ ነገሮች መዝሙር ሳያመቻች አይጠራም። የእግዚአብሔር ጥሪ ነው ብለን ነው የምናምነው እኛ። ስለዚህ አሁንም ይሄ የሚደርሳቸው ይሄ አሁን ይሄ ጥሪ የሚደርሳቸው ሰዎች ይኖራሉ። እምነታችን በዚህ ልክ ስለሆነ ሲደርሳቸው መጀመሪያ ላይ ማግኘት ያለባቸው የትኛውን ነው ስ የቤተክርስቲያንን መምህራንን መምህራንን ማለት ካህናትም ሊሆኑ ይችላሉ። ቤተክርስቲያን ቤተክርስቲያን እስካስቀመጠቻቸው ድረስ እነዚህን ማግኘት መቻል አለባቸው። ይህንን የምለው ለምንድን ነው? በመምራን ስም የተቀመጡ ግን መምራን ያልሆኑ፣ በካህናት ስም የተቀመጡ ግን ካህናት ያልሆኑ ከሆኑ እነዚህን ሰዎች ወይ ተጸይፈዋቸው የጽይፍ ቃል ተናግሯቸው አሸማቀው ሊሰዷቸው ይችላሉ። ወይ ይህን ያህል ገንዘብ ይህን ያህል ብር አምጣ ብለው ብራቸውን ዘርፈው እንደገና ተስፋ አስቆርጠው ሁለተኛ ፊቴንም አላዞር ብለው እንዲሄዱ ሊያደርጓቸው ስለሚችሉ መጀመሪያ ላይ ማድረግ ያለባቸው የቤተ ክርስቲያን ሰዎች የሚባሉትን ለምእመናኑ፣ ለበጎቹ የሚተጉትን የሚጨነቁትን ሰዎች እንደምንም ብለው ቅድሚያ ያገኟቸው ነው ምለው በአስተዳደር ዘርፍ ያሉትን አጠቃላይ ቤተክርስቲያን፣ ሰበካ ጉባኤን አግኝቶ መምህር እንዲመደብለት ካህናት እንዲመደብላቸው ማድረግ አለባቸው እያሉ ማድረግ የሚችሉት ነው። አሁን እንደ ተቋም ሰበካ ጉባኤ አለ። መጥቶ ምን ላድርግ በካህኑ አማካኝነት ምን ላድርግ ሰበካ ጉባኤ መምህር ሊመደብለት ይችላል። መልካም ከዛውም ተያይዞ እስኪጠመቅስ ምን ምን ነው ማድረግ ያለበት? እስኪጠመቅስ ምን ያህል ጊዜ ይቆያል? ያ ማለት ንስሐ አባት ይይዛል። ኃጢአት ቢሰራስ በደል ቢያደርግስ? እስኪጠመቅ በቤተክርስቲያን ያለውን በአገልግሎት ሱታፌ ወንጌል መማርን፣ ቅዳሴ ማስቀደስን፣ ሌሎች ወደ ቤተክርስቲያን መግባትስ? እኒህ ነገሮችን ያደርጋል አንድ አዲስ አማኝ። ጥሪው ተስተካክሎ ከመጣና ወደ ቤተክርስቲያን ወደ ተቋሟ ከመጣ ቤተክርስቲያን ከተረከበችው በሰበካ ጉባኤ ወይም በመምህራንም በማህበረ ካህናትም ሊሆን ይችላል። ቤተክርስቲያኗ እንደ ተቋም ከተረከበችው በኋላ የራሷን ስራ ነው የምትሰራው። ታዘጋጅለታለች፣ ስራ ትሰራለታለች፣ መምህርም ትመድብለታለች። ቤተክርስቲያን ይሄ ግዴታዋ ስለሆነ አንድ መምህር ለብቻው ሌላ ነውሰ ክርስቲያን የሚባል ከሌለ ለብቻው አንድ መምህር ልትመድብለት ልትቀጥርለት ሁሉ ትችላለች። እሱን ተንከባክባ ምክንያቱም አዲስ አማኝ ነው እዚህ ካሉት ምእመናን ይልቅ በዚህኛው ቤተክርስቲያን የበለጠ ስለምትደሰት መላእክትን ሳይቀሩ ይደሰታሉና፣ ስለዚህ ቤተክርስቲያን ትልቅ ጥንቃቄ ታደርጋለች። በዚህ ስለዚህ መምህር ይመደብለታል። ሰው ስርዓቱን ያስተምሩታል። ሶስት ዓመት ሊያስተምሩት ይችላሉ። እንደ በጣም አይምሮ ፈጣን ከሆነ ከዚያ በታች ከገባው አይታ ቤተክርስቲያኗ እንዲጠመቅ የመጨረሻውን ጥምቀት ልታደርግለት ትችላለች። እስከዚያ ግን ይማራል። ሃይማኖቱ እስኪገባው እስኪረዳው መልሰው መላልሰው ያስተምሩታል። እየጸለዩ ጸሎትን ያጠምቁታል። ዲያቆኑ ራሱን እየጸለየ ይጠመቅበታል። ያኛው በሰራት ስላለ ማለት ነው። ያኛውን ያደርጉለታል። ለዚህ ነገር ግን ተሳትፎ ያደርጋል። በማህበረ ጸሎት፣ በቤተክርስቲያን ምስጢራት አገልግሎት ሁሉ ተሳትፎ ያደርጋል። እስከ ፃውኑ ሰክርስቲያን እስከሚባለው ድረስ በጸሎተ ቅዳሴም ተሳትፎ ያደርጋል። እስከዚህ ድረስ ያስቀድሳል። ቤተክርስቲያን ገብቶ ቤተክርስቲያን ይገባል፣ ይገባል። ያንን አድርጎ ፃውኑ ሰክርስቲያን፣ የታናናሽ ክርስቲያን የሆናችሁ የሆናችሁ ውጡ፣ ከአህዛብ መጣችሁ አማናዊ ጥምቀትን ያልተጠመቃችሁ በመጠመቅ ላይ በሂደት ላይ ያላችሁ ውጡ ማለት ነው። ፃዑ ንዑሰ ክርስቲያን ማለት ይሄ አዋጅ እስኪታወጅ ድረስ ቁመው፣ የራሳቸው ቦታ ይሰጣቸዋል። ከዚያ ላይ ቁመው ያስቀድሳሉ፣ ጸሎት ይሳተፋሉ። በዚህን ሰዓት ግን ይወጣሉ። ለምን? ፍሬ ቅዳሴ የሚባል አለ፣ ይሄ ይደርሳል። በዚህን ሰዓት ምስጢራት የሚባሉት የሚፈተቱ፣ ስጋው ደግሞ የሚፈተትበት ቡራኬ በብዛት የሚደረግበት አይነት ስርዓት ስለሆነ ከዚህ እንዲወጣ ይደረጋል። ከዚህም ውጣ ማለት ቤትህ ሂድ ማለት አይደለም ወጣ ሄደ በቤት እዚያ አውደልድል ብላ ጠጣ ማለት አይደለም። ከቅጽረ ቤተክርስቲያን ውጭ ሆኖ ተሳትፎ ያደርጋል። በመጨረሻ ላይ ቡራኬ ተሰጥቶት ቃለ ምዕዳንን ተሰጥቶት መምህረ ንስሐን ካህንም አግኝቶት መምህሩ አግኝቶት እንዲሄድ ይደረጋል ማለት ነው። ይቅርታ መምህር ከጠየቀ ጥያቄ እስኪጠመቅ መስቀል መሳለምን መክለፍት መብላትን ጸበል መጠጣትን ሌሎች መንፈሳዊ አገልግሎት ማድረግ ይችላል። ይሰው ይችላል ይችላል ቤተክርስቲያን ትፈቅድለታለች። እማትፈቅድለት እስጋው እንዳይቀበል ነው የምትከለክለው። ስጋው ደግሞ እንዲቀበል አትፈቅድለትም። ንዑሰ ክርስቲያን ውጡ እስከሚል ድረስ እንዲሳተፍ፣ ከዚህ በላይ ግን እንዳይሳተፍ፣ ይህን ብቻ ትከለክለዋለች። ከዚያ በኋላ መክፈልት ይባላል። አውደ ምሕረት ላይ ቁጭ ብሎ ይማራል ትምህርት። ምክንያቱም እዚህ ነው እንዲማር የሚደረገው። በግል ከሚማረው በተጨማሪ ደግሞ አውደ ምሕረት ላይ ቁጭ ብሎ ይማራል። ጸበልም ይጠጣል፣ እምነትም ይቀባል። መንፈሳዊ አገልግሎቶችን ሁሉም ይደረጋል። ምክንያቱም አምኖታል። አሁን እስኪገባው እንዲያውም እኮ ስራ ተቅዳሴው ላይ የታዘዘ እንዲያው ምንድነው ደግሞ ደጋግሞ ምክንያቱም ጣዖት ሲያስመልከው የኖረ ሰይጣን ከሆነ መልቀቅና ለመልቀቁን ለማረጋገጥ ነው አረፋ የሚያስደፍቀው ከሆነ አረፋ የሚያስደፍቀው መልቀቁን ጥርሱን ያስገጥጠው ከሆነ አይኑን ያስፈጥጠው የሆነ አጋንም ታድሮበት ከሆነ ያን ለቆታል ወይ ሳለቀቀውም ለማለት ነው መስቀል ያሳልሙታል አውደ ምሕረት ላይ ያወጡታል ቤተክርስቲያኖስ ያስገቡታል እስከዚህ ድረስ ሰይጣን ይለያል በዚያ ይህንን ካረጋገጡ በኋላ መጨረሻ ላይ ያጠምቁታል ለአማናዊት ጥምቀትን ያጠምቁትና ስጋው ደግሞ እንዲቀበል ይደረጋል። መልካም አማናዊት ጥምቀት እስኪጠመቅ ኃጢአት ቢሰራ በምን ነው የሚታይ? ሌላ የሚታይበት መቼ አባት ብለን ልጅ ሳይሆን አባትነትን ከእሱ አኳያ ያለ የተሰራ ስርዓት ይኖር ይሆን? ይህኛውን ጨምሮ እያስተማሩ ኃጢአት እንዳይሰራ መከልከል ነው። ኃጢአት ከሰራ ግን አሁንም ቀኖና መስጠት ነው። ያም እኮ ቀኖና ነው። ንስሐ ክርስቲያን እየተባለ የሚቀመጠው ሶስት ዓመት እኮ ቀኖና እየተሰጠው ነው ይሰግዳል፣ ይጸልያል። ቀኖና ሁሉ እኮ ይችን ብላ ይችን አትብላ፣ ይሄን ጠጣ ይሄን አትጠጣ፣ ከዚህ ላይ ተኛ፣ በጨው ብላ፣ ደረቅ እንጀራ ብላ፣ ከምድር ላይ ተኛ፣ ይሄን ያህል ጸልይ፣ ይሄን ያህል ስገድ ተብሎ ይሄ እኮ ቀኖና ነው። ቀንበር ማክበድ አይሆንም። ለአዲስ አማኝ አይተው ነው በትምህርት አደለ። መጀመሪያ ላይ እኮ ለዚያም ነው መጀመሪያ ላይ፣ ቅድም ላይ ያልኩትም ለዚያ ነው እየተሻለ ሰው እንዲያገኝ ያልኩት። እንዳትነካኝ አንተ ከዚህ የመጣ አደለ፣ እርኩስን እንዳትነካኝ እንዳይለው በፍቅር ነው የሚቀበሉ እዚህ ካሉት ምእመናን ይልቅ በአንተ መምጣት መላእክት ሳይቀሩ ደስ ይላቸዋል ብሎ በፍቅር ነው መጀመሪያ የሚቀበሉት። ከገባ በኋላ በትምህርት ነው የሚያስተምሩት። አሁንም እኮ ናይህን ስግድ ናይህንን አይደለም ትምህርት ነው የሚሰጡት። ትምህርት ይሰጠዋል። ትምህርት እየተማረ እየገባው ሲሄድ ቀኖናውን እራሱ ይጀምረዋል። ቀኖና እንዲህ አለ ስግደት እንዲህ አለ እያለ በትምህርት ሲያስረዱት የበለጠ ይሰግዳል። ትሩፋት ሁሉ ይሰራል። ይሄ ሰው ጀማሪም ከመሆኑም ጋር ይሄን ያደርጋል ማለት ነው። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ወደ መጨረሻው ጥያቄ ይሄዳለሁ። ይሄም ከተመልካቾቻችን የመጣ ጥያቄ ነው። ላንብበው። አንደኛው ወገን ኦርቶዶክስ ተዋህዶ እምነት አማኝ ሆኖ ሌላኛው ከአሕዛብ ወገን ተጋብተው የሚኖሩ ሰዎች አሉ። ከተጋቡ በኋላ ወደ አምልኮት ቦታ እንዲሄዱ የፈቀዱ ሲሆን በማዕድና አብሮ በመጋራት ህይወት እንደ ባልና ሚስት እየኖሩ ነው። ይህ እንደ ቤተክርስቲያን አስተምሮ እንዴት ይታያል? ድምዳሜ ውስጥ ምን መሆን አለበት ትላላችሁ? ይላል ተመልካቻችን። ምን ይሏቸዋል? መልካም ጥያቄው፣ መች ጠያቄ ትክክል ነው፣ ለጥያቄው ማለት ነው። ግን በእንዲህ አይነት ትዳር ውስጥ ቤተክርስቲያን አትፈቅድም፣ አይጋቡም። አንድ እግር ከውጭ አንድ እግር ከውስጥ አይሆንም ማለት ነው። ስለዚህ እግር ወይ ጨርሶ ወደ ውስጥ ይገባል ሁለቱም፣ ወይ ጨርሶ ወደ ውጭ ይወጣል ነው። በስርዓተ ቤተክርስቲያን መሰረት ሁሉም አማኝ መሆን መቻል አለባቸው። አሁን ይሄ የጥያቄ ላይ የገባ አካል ምንድነው የሥራተ ቤተ ክርስቲያንን ሕግ ሳያውቅ ጋብቻ ፈጽሟል ማለት ነው። ስለዚህ ይሄ ከመሆኑ በፊት ይሄ ከመፈጠሩ በፊት መጀመሪያ ጋብቻውን በሥራተ ቤተ ክርስቲያን ማድረግ ነው፣ በሃይማኖት መመሳሰል። ቤተ ክርስቲያን ሥራተ ጋብቻን ስትፈቅድ የመጀመሪያው ቁጥር አንድ መስፈርት አላት። ቁጥር አንዱ መስፈርቷ ግን በሃይማኖት መመሳሰል መቻል አለባቸው። ሁለቱም የኦርቶዶክስ ተዋህዶ ቤተክርስቲያን እምነት ተከታይ መሆን መቻል እንዳለባቸው፣ ስለዚህ ይህንን አረጋግጠው ነው አረጋግጠው በእጮኝነት ዘመናቸው ይህንን አረጋግጠው ነው እንዲጋቡ የሚደረገው። ስለዚህ አሁን የተጠየቀው ጥያቄ ይህንን ካለማድረግ ከዚህ ጥንቃቄ የጎደለው ስራ ስለተሰራ ነው ይህን ያደረገው እና እንደ ስርዓት ቤተክርስቲያን አይቻልም፣ መጀመሪያውኑ አይደረግም። በሃይማኖት የተመሳሰሉ መሆን መቻል አለባቸው። በስጋው በደሙ የታተመ ጋብቻ መሆን መቻል አለበት። ከዚህ ውጭ የሆነ ጋብቻ ያው እንደ ፍትሐ ነገሥት ባዝራ ማለት ነው ማለት ጋብቻ ነው የሚሆነው፣ ዝሙት ማለት ነው ብላ ንግግር። ስለዚህ በስርዓተ ቤተክርስቲያን መጀመሪያ ላይ መጋባት መቻል አለባቸው። ተመልካቻችን ያሉትን ጥያቄውን በዛው ላይ ነው መምህር፣ ሁለቱ ተጋብተዋል የተለያየ እምነት አላቸው። ለምሳሌ እሷ ብትሆን ክርስቲያን ቤተክርስቲያን እንድትሄድ ይፈቅድላታል፣ ጸሎት እንድታደረግ ይፈቅድላታል፣ ሌሎች አገልግሎትን አይከለክላትም። አብረው ይበላሉ፣ አብረው ይጠጣሉ፣ ልጆች ወልደዋል። ድምዳሜው ምንድነው ነው መሆን ያለባቸው እኒህ ሰዎች? እኒህ ሰዎችማ ምንድነው ያሉት? ማስተማር ነው። አሁን ስርዓተ ቤተክርስቲያን የተናገርነው ስርዓተ ቤተክርስቲያን ነው ነው ያልነው፣ እንጂ ስርዓተ ቤተክርስቲያን ተላልፈው የሚገኙ ሰዎች ይገኛሉ። ልክ አሁን እንደ ጠያቂው አካል ማለት ነው። በዚህ ጥያቄ መሰረት ህግ ተላልፈው ኦርቶዶክሳዊት የሆነች ሴት ኦርቶዶክሳዊ ያልሆነ ወንድን አገባሽ አግብታ ተገኘች። ስለዚህ ምንድነው የሚደረገው? ትዳሮል አሁን እንዳሉት በብዙ ዘመን ቆይተው ልጅ ወልደዋል ቤት ሰርተዋል። የተዳሪበትና ልጆቹ ወላጅ አልባ እንዲህ ሊሆኑ ይችላሉ። ምንድነው የሚሆነው? አሁን ይህን ቀጥታ ማስተማር ነው። ቀጥታ ማስተማር እሷ ናት ያጠፋችው፣ እሷ ናት ምክንያቱም፣ መጀመሪያ ላይ ስራ ማወቅ ነበረባት፣ በዚያ መስፈርት ማግባት ነበረባት። ይህንም ባለማድረጓ ግን ይህ እንደገጠማት ነግሮ፣ አሁንም መጀመሪያ እሷን ማስተማር እሱ የማያምን የማይመጣ ከሆነ ግን ከእሱ ልትለይ እንደምትችል የምትለይበት መንገድ በጣም ሰፊ እንደሆነ መጀመሪያ እሷን መንገድ ከዚያ በኋላ ግን እሱን ማስተማር ልክ እንዲመጣ መጻሕፍትን ጠቅሰው እሷን በቻለችው መልክ መስፈርት በቻለችው ልክ ለእርሱ ለባለቤቷ ወይም በወቅቱ ላላት ለልጅ አባቷ መምህር መሆን መቻል አለባት። አስተምራ ልክ ከነበረው ከሌላ ቤተ እምነት ወደ ራሷ ቤተ እምነት እንዲመጣ ማድረግ መቻል አለባት። ቅዱስ ጳውሎስ በተናገረው መሰረት ማለት ነው። ስለዚህ ለሱ ድነት መሆን መቻል አለባት። እሱን ወደ ሃይማኖት እንዲመጣ ማድረግ መቻል አለባት። ጥንት የቀራትን ስራ አሁን ግን ይሄ ሲከሰት መምህራን ሲነግሯት ይሄንን ስራ ማድረግ አለባት፣ ከመምህራኖቿ ጋር ተባብራ ማለት ነው። ካልቻለችስ? አስተምራ መምጣት ካልቻለ ያለው ምንድን መፋታት ነው። እግዚአብሔር ያክብርልኝ። እናመሰግናለን ተመልካቾቻችን ለዛሬ ያቀረብናቸው ጥያቄዎች እኒህን ይመስላሉ። ከእናንተ ከተመልካች የመጣ ጥያቄዎቻችሁን የጠየቅናቸው ነገም ከነገ በኋላ መምህራነ ቤተክርስቲያን እየጋበዝንን እንድንቀጥል ጥያቄዎቻችሁን ጻፉልን ሼር ኮሜንት አድርጉ በሌላ ቀን እስክንገናኝ ድረስ ለዛሬ በዚህ አበቃን ወስብሐት ለእግዚአብሔር